ቱ ታነሰዋለ ካነሳው በኋላ ራሴ ያን ሚሞሪ ኮምፒውተር ላይ ትከትና ራሴ ኤዲት አርገ እንደሚፈልገው ሳይዝ ሰርተ ለፕሪንተሩ ታደረግለታለ። ፕሪንት ሲያዝል ቆርጠ በመስጫው አርገ ስትሰጠው የሱ ሂሳብ 30 ብር ነው። ከዛ መቶ ብር ይሰጥና 70 ብሩን ያዘው ይላል። አንድ እነዚህ ሰዎች ሰርቪስ ስሰጣቸው ወጥሬ ሰጠው። ከዛ ወደ ራሴም ስመጣ አልከበደኝም። ለምንድን ነው ያል ከብደኝ? እኔም የተከራየሁት ወይም መጀመሪያ የጀመርኩበት ስቱዲዮ ላይ ሶስተኛ ፎቅ ነው። ሊፍት የለው ቀጥ ያለ ደረጃ ነው። እታች ቶሞ ካለ በር ላይ ዝም ብየወጣና ዞር ዞር ላለው ሰው ምን ታደርጋለህ ሲሉ እንደ ስቱዲዮ ከፍቻለሁ ካላያችሁልኝ። ያን ደረጃ በቀን ውስጥ ከሀያ ጊዜ በላይ እወጣዋለሁ እወርደዋለሁ። እና ምናልባት ወይ ስቀመጥ ወይ ቤቴ ስገባ ይሆናል ድካሜን ማቀውና የሆነ ሰው ወይ ልደት ይሰጠኛል ወይ ሰርግ ይሰጠኛል ወይ ቅልቅል የሆነ ብቻ የሆነ ስራ አገኛለሁ። እንደዛ ማድረግ ከጀመርኩ በኋላ በሁለት ወር ውስጥ ይሄ የሚያሳስቡኝን ጉዳዮች ቀረፍኩ ማለት ነው። ከዛ በመቀጠል እያልክ በማድረስ በመንከባከብ እንዴት ናችሁ በማለት ምናምን እነዚህን ነገሮች ለማስቀጠል ችያለሁ። ብዙዎቻችን ልክ ካሜራ ከያዝን በኋላ ዓለም የመጨረሻችን ይመስለናልና ወይም ደግሞ ስራ ላይ ስንገባ ኢንቨስተር